ውድ የእሁድ ቤት ቤተሰቦቻችን አሁን እንግዲህ የእሁድ ቤተሰብ የእሁድ እንግዳ ዝግጅት ላይ ነው ያለ ነው። ዛሬ በእውነት ከውጭ ተቀብለን የምንመጣው እንግዳ ነበረ፣ በአብዛኛው የምታውቁት። አሁን ግን በጣም የደከመው እንግዳ ነው የመጣው። ሩጫ ላይ ነበረ፣ ከፍተኛ ሩጫ ላይ የስትራፖውም ሳይለቀው ነው የመጣው። እዚሁ ደጋግፈን አምጥሰን እዚህ ቁጭ አድርገነዋል አድርገናታል። የዛሬው እንግዳችን ዳግማዊት ናት ከታላቁ ሩጫ። ዳግዬ እንዴ ነሽ? እግዜር ይመስገን። ኳንደና መጣችልን። ኳንደና ቆያችሁ ተረፋችሁ። ከሩጫው ተርፈናል። ትንሽ ማረፍ ነበረብን፣ አይደለም ያው። ዛሬ ደግሞ እናንተ ጋ ጊዜ ከሩጫው በኋላ የሆነ ሳምንት ምናምን ረፍት ትወስዳላችሁ ወይስ? ሁሉ ሰው እንደሱ ይላል፣ ግን አንወስድም፣ ግን አንድ ሁለት ቀን እንደዚህ ግን ብዙ ሰው ያውቃታል ብለን ዳጊን ሳናስተዋውቃት ዝም ብለን ጀመር ና አይደለ ቤተሰቦቻችን ዳግማዊት አማረ ትባላለች የታላቁ ሩጫ በኢትዮጵያ ዋና ስራ አስኪያጅ ናት ለሃያ አንድ አመታት በታላቁ ሩጫ ጋር አብራ ቆይታለች አምስት አመት ደግሞ ታላቁ ሩጫን በዋና ስራ አስኪያጅነት ስትመራ ነበረ ቀጥታ ነው ጥያቄያችን ያው የሩጫ ነገር ባይዘወ ብዙ ሰው ማያቀው ይመስለኝ ሩጫ ማዘጋጀት ሰው እሁድ መረውጥ ወይ ቅዳሜ ልጆች ብቻ አይደለም በጣም ብዙ ሆስፒታሊቲ ስራ ነው ያለን እንደ ሩጫ ያክል። ስለዚህ ቀድም ነው ብዙ ኢንቪቴሽን ልካለን፣ ፓኮች ልካለን። ብዙ ነው ድግስ ያለን። ፕሪ ኢቨንት ብዙ እንግዳ እንቀበላለን። ልክ እንደ ኢትዮጵያ ሆስፒታሊቲ ብዙ ድግስ፣ በቃ በኢትዮጵያ ስለሆነ ቢሮ ልክ እሱ ድግስ ትልቅ ኖሮ ሲያልቅ ምስቅልቅል ሌለ ሳራ አለ ምናምን ኦ እኛ ቢሮውን ተንጠለጠለ ፊኛ አለ ጠረው በሙሉ ፊኛ ነው። እንደሱ ነው። ብዙ ሆስፒታሊቲ ስራው ትልቅ ነው እንደ ሩጫው። ኢቨን ሬስዴ እሁድ ቅዳሜ ሰው ሲመጣ ቪ አይ ፒ ኤሪያው እሁድ ከቤት አስወጥተን እኛ ጋር ስለሚመጡ ቤት እሁድ እንዲመስል አድርገን ነው ምንሰራው። ቡና አለ፣ ቁርስ አለ። ቤቱን ድንኳኑን አሳምረን ነው ምናምንና እሱም ትልቅ መስተንግዶ ነው። ግን አልፎ በተለይ ደስ በሚል ሲያልፍ ፔኑም ትንሽ ነው። በጣም ቆንጆ ነበረ። ሃያ አምስተኛ አመቱ በጣም ስኬታማ ነበረ ለአምስት አመት በስራም በሩጫም እኔ አይቼዋለሁ እና በጣም የተዋጣለት ቆንጆ ዝግጅት ነበረና እንደ ከሩጫው አጠቃላይ ሞመንት ዳጊ፣ የትኛው ነው በጣም ስሜታዊ የሚያደርግሽ? ሊጀመር ሲል ነው ያለው። በጣም ብዙ ሰው እኔ አሁን የመወደው ሊጀመር ሲል ና ከጨረስኩ በኋላ መጨረስ የሚባለውን ነገር ፊል ስናደርገው ለየት ያለ ስሜት አለን። ለአንቺ የትኛው ነው የበለጠ ስሜት የሚሰጥሽ? ለእኔም እሱ ነው። ከጠዋት ጀምሮ የእኛ ኮንትሮል ዝ ውድድሩን ለማድረግ ሴታፓችንን፣ ዝግጅታችንን ኤኒቲንግ ፕላናችን አዘቲም ማድረግ ያለብንን ኢን ኮንትሮል የሆን ነው እናደርጋለን። ከሱ ውጭ ግን ውድዋት እኔ አላውቀውም ቢኮዝ ሰው ሲመጣ እንዴት ነው የሚሆነው። ሰው አለ፣ ሃምሳ አምስት ሺህ ሰው አለ ላይክ ሀምሳ አምስት ሺሁን በሁለት ዌቭ እናስነሳለን የልጆቹ እንዲነ ኦል ደ ፕላን እናደረጋለን። ሰው ሲመጣ ግን ምን እንደሚሆን ሁሌ አይታወቅም እና በጭንቀት ነው ምን ጠብቀው ደድ ሶስት ግናይ ሲጀምር ራሱ ሰው ይመጣል ወይ ሁላ ወይ ምና የሚለውም ይሁላም ሰው ጠረተሽ አትለምጁ ስለዚህ ለእኔ ከጠዋት ጀምሮ እሱ በጣም ነው እና እንዲህ ያየው ሁሌ ስቴጅ ላይ ውጣው ያየው ሰው ሲመጣ ሲሞላ ሲሞላ ከዛ ሰው ደስ ብሎት አሉ ወይ ምናምን ነው። ልክ ግን የስታርቱ ሰዓት ናሽናል አንተሙ ምናምን ሲል በጣም ለእኔ በዚህ አመት በተለይ በጣም ለእኔ ብቻ ሳይሆን ህሊናም ሁሉ ብዙዎቻችን ወዝ በጣም ኢሞሽናል እኔ ምልሽ ዳ የዘንድሮ ላይ ትንሽ እንደው ኢሞሽናል ሆናችሁ ወድባሳችሁ ሀያ አምስት አመት ሞላን ብላችሁ ነው። ብዙም አለበት ላይ ብዙ ነው የተዘጋጀ ነው ያኛው ሀያ አራተኛውም ሳይደርስ ነው ፕላን ማውጣት ሲጀመር፣ ቢፎር ሀያ አራተኛው ነው፣ ትልቅ አመት ነው። ከዛ ደግሞ ብዙ ሰው ነው፣ አምሳ እና አምሳ አምስት ሺህ፣ ብዙ ሰው ነው። ከሁሉም በላይ ደግሞ ቅድም እንዳልኩት ላይክ ሬስ ዴይ ሲደርስ ሁሉ ምንለፋ ወይ ሁሉም ሰው እንዲደሰት ነው ሪጋርድለስ፣ ይህን ከዚህ ሳትል እሱን ለማየት ነው አይደል የምንጠብቀው እና አይፊል ላይክ የእሱን ቀን ጠዋት የነበረው ደስታ ወዝ እንደዚህ ይሆናሉ ወይ እንደዚህ አይደለም። ልክ መዝሙሩ ሲያልቅ ሁሉም ሰው እንደዛ ደስ ብሎት ሲጮህ፣ ብቅሻለን አለብን አደራ አንድ ዛ እየጩዋ ሲነሳ የእውነት በጣም ሞሽናል። ሁሌም ግን እንትን ስታርቱ አይለመድም። በአሁኑ ግን ሀያ አምስት አዱ ነው ሀያ አምስትም ስለሆነና የምንፈልገውን ደስታ አይደል ደስታው ነው ዋናው ሀያ አንድ ዓመት እንደ ስትሰሪ ምንድን ነው በተለየ ሁኔታ አንቺ እኔ አሳካሁት ብለሽ የምትዩ ሲጀምር፣ ሀያ አንድ ዓመት በፊት ሲጀምር ኦፊስ በር እንደ ሪሴፕሽን ፋይናንስ፣ ምናምን በትንሹ ነው የጀመርኩት። ስለዚህ ለእኔ ኤቭሪቲንግ ዋዝ አዲስ፣ ታላቅ ጫና ትንሽም ነበር ምናምን ብዙ ብዙ ብዙ ነገር እንዳቃርቆኛል። ሶ ብዙ ትምህርት ብዙ ትምህርት ብዙ ትምህርት ኢቨንት እዚህ አገር ስለሌለ ስለዚህ ለእኔ ሀያ አንድ አመቱ ወዝ በጣም ብዙ ትምህርት ኢቨንት እንደማዘጋጀት። ከዛ ደግሞ መጀመሪያው አካባቢ ከውጭ የሚመጡም ከዩኬ የሚመጡም ስለነበሩ በእነሱ አስተሳሰብ ሳይሆን በኢትዮጵያዊ አስተሳሰብ ኢቨንቱን እንዲቀረጽ፣ እንዲያድግ አሁን እንዳለበት ቅርጽ እንዲኖረው ይሄ ሞር እን ሞር እኛ ከኢትዮጵያ አዘጋጆች ስንሆን ነው እሱን ሱን ያመጣ ነው። ግን ከአንድ አመት ውስጥ አምስቱን አመት ነው ስራ አስኪያጅ ሆንኩት። ስለዚህ እሱን እሱ ያው ከሀያ አንዱን አመት ህዝብቱ የመማር የማደግ ምናምን ነበረ እና እኔ ከትንሽ ስላደጉ እዚህ ቢሮ ከትንሽ ሆነው ወደዚህ ስላደጉ ሌላ ሰው እንደሱ እንዲያድግ እፈልጋለሁ። ቢኮዝ ለእኔ የተሰጠኝን ማድረግ ስለምፈልግ ስለዚህ ገንዘብ ምናምን ብቻ የሚሰጥ አይደለም። በረከት ያለው የሚያውቀውንም የሚሰጥ እንዲያውም የበለጠ በረከት አለው። ቱ ቢ ኦነስት ና እሱ መስጠት ፈልጋለሁ። ብካዝ ለእኔ እንደሱ ነው። አይ ዋንቱ ፔይ ኢት ፎርወርድ ና የምችለውን ማካፈል ነው የምፈልገው። ብዙ ኢኒ ወይስ ግን ስራ አስኪያጅም ከሆንኩ አይ ቲንክ በሱ ልቀጥለው እሱን ነው የቀጠልኩት። ብዙ ስትራክቸር እንዲኖረው፣ ቢሮችን ብዙ ሊደር እንዲኖረው፣ እኔ ብቻ እንድሆን አይደለም። ብዙ ሊደር ሁሉም ኦውነርሺፕ እንዲኖረው ብዙ እሱ ላይ እንትን ያልኩ ይመስለኛል። የሁሉም መኖር ነው ታላቁ ሩጫ እዚህ ያደረገውና ታላቁ ሩጫ ብዙ ሰው የሚያውቀው እዚህ ህዳር ላይ የሚደረገውን አዲስ አበባ ላይ የሚደረገው ትልቁን ኢቨንት ነው። አንድ ሁለቴም ሄጃለሁ ጅግጅጋ፣ እንደውም እንግዳ ነበርኩኝ። ሄጃለሁኝ አንድ ሁለት ቦታ አይቻለሁኝ። እና ታላቁ ሩጫ አሁን ሌሎች ሌሎች ቦታዎችም ይደረጋል። ሁለት ጥያቄ ልጠይቅሽ። አንደኛው ሀገርን ከማስተዋወቅ አንጻር ስለዚህ ከቱሪዝሙ አንጻር ቦታው እርስ በርስም ከመተዋወቅ አንጻር ይሄ የታላቁ ሩጫ በየቦታው የሚደረገው ምንድን ነው ያለው አስተዋጽኦ፣ የሚለው ማወቅ ፈለግኩኝ። ሁለተኛ ግን እየገረመኝ የመጣው ነገር መሰለች እንግዲህ ሀያ ምናምን ዓመት ቆየሽ አደለም? አስተውለሻል አሁን አሁን የሆነ በዓል ሲከበር በሩጫ መከበር እንደጀመረ ይህንን ካልቸር ፈጠራችሁ አደለም? እና ይሄኛውን ካልቸር ማምጣታችሁን ፊል ታደረጉታላችሁ? ምን ይሰማችኋል? ያው ሁሌ ድሮም ሪጅን ላይ እንዴት ነበር፣ አሁን ግን ስትራክቸርድ የሆነ ለወቅሽ ኢትዮጵያ በሚል ነው የምናደርገው። አሁን ምንሄደው አንድ አንድ እኛ ምንደስ መሄድ ደስ ይለናል። የእውነት ግን ያው ቱሪዝም ባይተው ሎካል ቱሪዝምም አለ እና እኔ ራሱ ምን ያን ነው ማውቀው ኢትዮጵያን የሚለው ሌላ ከድሮ ለየት ባለ እሱን የጀመርነው ልቅ ብሎ ቅሽ ኢትዮጵያ ከሚኒስትሪ ኦፍ ቱሪዝም ጋር ነው እና አንድ ቀን ሩጫ ማድረግ ብቻ አይደለም፣ ፕሪ ኢቨንቶች ለሱም እንደ ታላቁ ብዙ ሆስፒታሊቲ ነው ምንሰራው አላልኩ። አሁን እዛም ስንሄድ ተራራ ላይኪንግ አለው፣ ተራራ መውጣት ካልቸራል ነገሮች አሉት። ከሰው ጋር ሞር መቀራረብ የሚመጣው የሚመጣ ሰው ከአዲስ አበባም ከውጭም ብዙ ሰው ዲስከቨር ኢትዮጵያን ብሎ እንዲመጣ ግን ሩጫውን ብቻ እንዲያይ ሳይሆን አብሮ እዛ ያለውን ነገር የሚያይበትን ነው። ሶስት ቀን ምናምን ኢቨንት እያደረግን አሁን አራት ሪጅን ነው ነበር የጀመር ነው ሀዋሳን ያቆይተናል። እሱን አሁን በምንፈልገው ቅርጽ ነው ያስተካከል ነው። ከዛ በኋላ ጅማ ሄድን፣ ከዛ በቆጂ ሄድን፣ ከዛ አርባ ምንጭ እያንዳንዱን ከተማ ብዙ ሰው አብረን ዞሯል ከዚህ ግን ፔይንግ ት ፎርዋርድ ላይክ እኛ የምናውቀውን ንክፈል ምለው ከኢቨንት ቲሙ አሁን እነዚህን ክፍለ ሀገሮችም ስንሄድ እዛም ኢቨንት ቲም እያሰለጠንን ነው። ከዚህ ብቻ ለምን ብለን ቢገዝ በቃ አሁን ስንሄድ እነሱ ብለን ነበር፣ ግን አምባሳደር ነው የሆኑት። ተመልሰን ስንሄድ ማመን በሚገርም ሁኔታ አይተቀበሉን እና ይሄ ዋው ይህን ላይክ ይህን ብለን ይህን ያክል አሁን እኛ ለታላቁ ሩጫ ከየ ከጅማም ከዋሳም ከአርባ ምንጭም መጥተዋል። እጣውቶ ላቸው ብዙ ስለሆኑ ፌር ምርጫ አርገው ልከውለ ፌር ምርጫ አርገው ላኩና፣ ዲስከቨር ኢትዮጵያ አሁን ሰምቲንግ በጣም ብዙ ሰው መሄድ የሚፈልገው እኛም እንደዛው። ቢገዝ አሁን ቤተሰብ ነው ያፈራ ነው ስንሄድ ነው አሁን ለምሳሌ ሀዋሳ ሩጫውን ምንጀምረው ጀምረው አቶ ሁሴን የሚባሉ ሰውዬ ቤት ጎጆ ቤት ነው፣ በር ላይ ነው፣ በቃ ፎቶ ላይ ታ ኢትዮጵያ እንደሆነ ታውቃለህ። ግን ቤታቸውን ለቀው አርብ ማታ እነሱ ጋር ነው ምናመሸው፣ ባርቢኪው እናደርጋለን ምናምና፣ የሰፈሩ ሰው በሙሉ የሚወጣው አብረን ጨፍረን ምናምን ነው። ና ማይረሳ ጊዜ ነው ሁሌ ሰው አሁን በዚህ አመት ደግሞ ስድስት እየጨመር ነው መሄድ የፈለግ ነው ሰው አሁን ደብረ ብርሃን እና ሀዋሳን ከፊትና ከኋላ ጨምረናል። በጣም እንትን በጉጉት እየጠበቅነው በተለይ ደግሞ ደብረ ብርሃን ከአንኮበር ደብረ ብርሃን አርባ ሁለት ኪሎ ሜትር ነው ልክ ማራቶን ዲስተንስ ሶ በጣም ሀይ አልቲትዩድ ነው። ባይዘወይ ከአፍሪካ ትልቁ አልቲትዩድ ደብረ ብርሃን ነው። እና ያው ሰው ይሞታል። እሱን ማራቶን ሩጦ እቃለን ስለዚህ ሪል ላይ ያደርግ ነው ለአራት ለአምስት ሰው ቅብብል ሰው እሱን ጃንዋሪ ላይሁን እናደርግ አንቻ ይሄ እሱን እሱን ነገሮች መጀመራችን ለእኛም አንዱን ስንጨርስ አሁን ሌላ ኤክሳይትመንት ነው የሚሆነው። ና ለሎካል ቱሪዝሙም ግን በጣም በጣም ትልቅ እንትን አለው። እንዲያውም ባለፈው አመት ዊዲደን ሪሰርች ጅማ ያደርግ ነው ሬስ ላይ ኢኮኖሚክ ኢምፓክቱ ምን ያህል ነው ብለን እና የሄደው ሰው የሚያወጣው ገንዘብ ለፍላይት ለምናምን ብሎ ኦሞስት አስራ ሶስት አስራ አራት ሚሊዮን እኛ እንኳ የሰራ ነው ነበረ። እኛ በእኛ በትንሹ ሪሰርች እና አይ ካን ኢማጂን ላይክ ሜም ኤፕሪል ምንም እንዲ አይነት የተለያየ ኢቨንት ቢሆን ቱሪዝም ያለው ኢምፓክት ሎካሊ ራሱ ትልቅ ነው። አሁን የታላቁ ሩጫ እንግዲህ ሰው የውላሰው ከውጭ ሲመጣ ምን ያህል ኢምፓክት እንዳለው እና ብዙ ሩጫዎች አሉ በየንትኑ እኛን ማግዙን እኮ ይሉናል አንዳንዴ። አሪፍ ነው፣ አይ አሪፍ ነው ላይክ፣ ግን ዌይ ዊድወት ለእኔ የተለያየ ነው። ቢካዝ እኛ ሩጫውን ስናረግዝ አንድ ታላቁ ሩጫ ኢንተርናሽናል ሪኮግናይዝድ ነው፣ ኢንተርናሽናል ሬስ ነው። ስለዚህ ፕሪፓሬሽኑ ብዙ ነው ኤሊት ፕራይዙ ይሄ፣ የአትሌቶች ሽልማት የምናምን ምናምን ሳይሆን ብዙ ኮምፖ፣ አሁን ደግሞ የወርልድ አትሌቲክስ ሌብል ተሰጥቶናል። ስለዚህ እንዳልኩ ብዙ ብዙ ኮምፖነንት አለው ለማድረግ ታላቁ ሩጫን ይዞ ቶቹንም ቢሆን ስለዚህ ስለዚህ ያው አሁን ያው ብዙ እኛ ራሱ ይሄ አንዳንዴ አድርገልና ምናምን ሲል እኮ ይሄ በቃ ግጥምጥም የሚልብን እና እንትን ማንለውም አለ። ግን ደስ ይላል ዳግዬ። ከዚህ በፊት ሀይሌ ሲያወራ ከብዙ ድሎች በላይ የታላቁ ሩጫ ስኬት በጣም ይበልጥብኛል ሲል ነበረና እንደ ታላቁ ሩጫም ሩጫን የኑሮ ዘይቤ ማድረግ በተለይ ደግሞ ሀይሌ ሲያወራ ሴቶች ወጥተው በአደባባይ እንዲህ በነጻነት ሲሮጡ ሲዝናኑ ማየት ትልቅ ነገር ነው ብሏልና ያኔ አንድ ያነሳው ነገር ሴት ስራ አስኪያጅ የታላቁ ሩጫ ስራ አስኪያጅ ስላለች በጣም እኮራለሁ ብሎ ነበርና እንደው ከሀይሌ ጋር መስራት ምን ይመስላል የሚለውን ብታወሪ ደስ ይለናል ሀይሌ ሀያ ሰባት ወርልድ ሪከርድ አለው እኛ እሱ ስለዚህ አይ ቲንክ እሱን ይረዳል እሱ እንደ ቀልድ አይመጣም። ስለዚህ እንደ ሌቭላችን ነው እሱ ሰው እንትን የሚለው ግን ለእኔ በህይወቴ ሁለት ሜንተር ነው ያለኝ አንዱ ሪቻርድ ነው ከልጅነት ጀምሮ ከእሱ ጋር መስራት ነው። ብዙ እንዳልኩሽ ከታችም ስለጀመርኩ ብዙ ዳቅ ብዙ ነገር እንደ ትምህርት ቤት ነው ያስተማርን ቢገጽ ኢቨንት እንደ እሱ የሩጫ የሚባልም እዚህ አገርም የለም። ከሁሉም በላይ ግን የመሳሳትም ከዛ ደግሞ ሀሳብሽን የሚመቀበልም የሁሉ ፍሪደም አለው ሪቻርድ በጣም አንደርስታንዲንግ ነው። ግን ብዙ አስተምሮኛል እስካሁን እሺ፣ አሁን ራሱ መጥቶ ነበረ ፋዘር፣ በቃ አለ ምናምን ነው ላለው። አንዳንዴ ጓደኛ ነን፣ ዱብ ሆነስት ና። በጣም ትልቅ ቦታ አለኝ ለሱ። ከዛ ግን ሀይሌ ነው በተለይ ስራ አስኪያጅ ከሆንኩ በኋላ። ሶ ሀይሌ ሀዝ በጣም ብዙ፣ በህይወቱም የህይወት እንትኑም ብዙ ነው። በጣም ዋይዝ ነው ምናምና ሞር ጠንካራ ሰው ሞር ነገሮችን በተለይ ወደ ኃላፊ ስትሆኝ የምትገናኙውም የምታረጊውም የሚያውራሽም ሰው ብዙ አይነት ነው ታላቁ ሩጫ ላይ። ስለዚህ እንደ ከሬጀስ የሆነ ድፍረት እንዲኖረኝ ዋይዘር እንደሆን ነገሮችን በተለየ እንዳስብ ብዙ ነገር በጣም ቀይሮኛል ሀይሌ። ለእኔ ሁለተኛ ሜንትሩን ብሎ እድለኛ ነኝ። እነኒህ በጣም ስለሚገፋኝ አንድ ሰሞን በቃ አሁን እንደዚህ ያለ ምናምን ነበር። አሁን የሆነ ግን ሳየው ራሴን ተቀይሬ ነው ሶስት አመት ምናምን በኋላ ራሴ ተቀይሬ ያለው እና ሁሌ ጠዋት ጠዋት እኔም በጠዋት ነው የምመጣው፣ ባይ ዘ ወይ ደስ የሚለኝ እንደሱ ነው። ስለዚህ በጣም ደስ የሚለኝ ደግሞ ሳይል ጋይዶ ማውራት እንደዚህ ሁሉ ነገር በወሬ ነው አይደል እናወራ እናወራ፣ አንድ ሰዓት ምናምን ቁጭ ብል እችላለሁ እና በጣም ብዙ እንድቀየር ፐርሰናሊቲ ላይም ብዙ እንድቀየር አድጎኛል። የእሱን ወሬ ብዙ መስማት ከሱ ጋር ማወራው ነገር የእሱ አስተሳሰብ የእሱ አይዝነት ና የእውነት እንትን ሳየው አንዳንዴ ውሀው እድለኛ ነኝ። ከዚሁ የሚያክል ሰው ጋር እየሄድኩ ጧት ጧት እንደዚህ ሌላ ቦታ እኮ መቶ ሁለት መቶ ሺህ ዶላር እየተከፈለው የሚያወራውን ነው ሚያወራልኝ ተሰማኝ። አሮሞት ልጁ በተለይ በጣም ሰጥፍ የሆነ ላይ እሱ ፕሪቪሌጅ ማግኘት መታደል ነው። ከዛ ግን ሀይሌን በዚህ ሌቭል ሰው ከሚያውቀው በላይ ስላወቅኩት እና በጣም ቀና በጣም እኔ እንጃ እንደሱ አይነት ሰው አይቼ አላውቅምና ይሄ አሁን እሱ እንዳለበት ደረጃ ሳይሆን ከሰውም በቃ ይሄ ራሱን ዝቅ አድርጎ የሚኖር ሰው በጣም በጣም ቀና ሰው እና እሱ ወ ዳግማዊት ቀናነች ምናምን ይላል። እና አንዳንዴ ብዙ ነገርም ለመሳካት እግዚአብሔር የሚያግዘው በቅንነት ውስጥ ነው ብዬ አስባለሁ። እኔ ራሴ ግን የሱ ቀናነትም ነው እሱ ስለማይታወቅ ይሆናል እላለሁ። ና እድለኛ ነኝ እሱን ማግኘቴ ከመልመደ የተነሳ ማለት ነው። ሀይሌን የሆነ ቀን አብረን ወደ ውጭ ወተን አናውቅም ብዙ እና እኔ ብዙ ቢሮ ስለምናወራ ሀይሌ እኔ ጋ ሀይሌ የስራ ባልደረቤ ሆኗል። አንድ ቀን ግን በመኪና ወጥተን በሱ መኪና ስዞር የሆነ እንደዚህ ልጅ አለ፣ መኪና ሙሉና ደስ ብሏቸው ቻውስ ሲሉ ረስቼዋለሁ ሀይሌ እንደሆነ እናለ እኔ ማብሬ ቻውስ ሴትያ ጥሪ ዋ ከዛ

ማስሮጥ ነው። ዋና ስራዬ ማስሮጥ ነው። ግን ትንሽ ትንሽ ወይ ካደርጋለሁ እሱ እያለኝ ሌላ ሀገር የት ነው? ኖርዌይ ና ጀርመን ሯጭ አለው ና እኔ ሯጭ አይደለሁም። ጀርመን እንዲያውም ቃ ሲመጡ ሲሪየስሊ በቃ እንደኛ ሳይሆን ሲሉ ዋው እሷ እንግዲያውን እኔ ብቻ ነኝ ጥቁር አይቲንክ የሆነች ትንሽ ከተማ ነው ና እንትን ወይኔ ጉዴ ወደኋላ ው ጭራሽ እኔ ወደኋላ ሊቀር እግዚአብሔር ልቤ እስክትፈፋ ይሮጥኩት ማለት ነው። እንኳን እንደው ልጨርስ እንጂ ታላቁ ሩጫ አልሮጥ። እሱ ጭንቀቱ እራሱ ከእዚህ እዛ የምሄደው እራሱ ላይ ፍነኝ ይላል። እንኳን አንስር ልሮጥ ሁለት ኪሎ ሜትር ነው ነው የምትይኝ? የእውነት የኛ ብዙ ነው ግን አንዳንዴ ውስጥም ሰላም ሲሆን ላይክ ለፍነኝ ነው ይመስለኝ። እኔ እስኪወጣልኝ እኔ ግን በጣም ኢንጆይ ታደርጋላችሁ። የተወሰነ ሮጫ አለኝ እና በጣም የሚገርመኝ ምንድን ነው መሰለሽ ባላይትሸላል ባሁኑ ከሯጩ እኩል ምናልባትም በላይ ኢንጆይ ያደርጋሉ። እያንዳንዱ ጋይድም የሚያደርጉ ልጆች የሚረዱም ልጆች ምናምን ደስታ እኮ ይገባል ለእኛ ስማ ሲ ያንን ለማየት ኮ ነው የምንጠብቀው። ነግቶ ሰው እስኪ መጣ ደስተኛ ካለም ኮ ድሬን ይሆናል ጭንቅላትም ከዛ እንትን ይሰጣሉ እንጂ ደግሞ ሞራል ይሰጣሉ። አንተ ሁለተኛም ገባህ ሀምሳ አምስት ሺኛው እንዲህ። ያው ግን ስትጨርሽማ በጣም እኮ የሚገርም ስልክ ነው። በጣም እንደ እንባይ እንባይተናነቀኛል ስትጨርስ ደግሞ ሩቅ ነው በጣም ሩቅ ነው። የመጨረሻዋ ስ የመጨረሻ ከባምቢስ አካባቢ እስከ መጨረሻው ድረስ ያለችው ቦታ እኮ በጣም ሩቅ ናት። እንደው እያልኳቸው ነበር ለናዩ ስድስተኛው ኪሎ ሜትር ላይ ስድስት ተብሎ ተለጥፎ እየተከራከርኩ ነበር ንፋሳ ዙሮ ዘጠኝ ነው ባም እያልኩ ትዝ አለኝ። እሮጫለሁ የዕለት ሁለት ሰ

ዝም ብሎ ሯጩ ራሱ እያስተካከለ ነው ያለው። እና ፋስትራነሮች ነበሩ፣ ዘና ብሎ የዘና ማዕበልም ነበር። እና እኛ እዛ ውስጥ ነበር ይህን ያክድድ ከርድ። በዚህ ደቂቃ ገባሁ፣ በዚህ ሰዓት ገባሁ የሚል ራሱን ቻሌንጅ የሚያደረግ ሰው ራሱ ከአምናው ጋር የሚወዳደረው ነገር በጣም እሱ ትልቅ ነገር ይመስልኛል። ሀያ አምስት ዓመትም መቆየት ትልቅ ነገር ነው። የለም እኛ አገር እኮ ብዙ አመት የሚዘልቅ ነገር የለም። እና ሀያ አምስት ዓመት በዚህ ዴዲኬሽን መቀጠሉ ትልቅ ነገር ነው ፕላን በማድረግ በደንብ ነው የምትታወቁት ስራችሁ ላይ ነገር ግን አንዴ ከሀገር ወጥታችሁ የገጠማችሁ ነገር እንዳለ ሰማሁኝና ላይቤሪያ አካባቢ ነው ምን ነበር የገጠማችሁ እዛ ላይ የነበረው ነገር ምንድን ነው እንዲህ አንዳንዴ ኮ ሩጫ ግዙና ብለው እንሄዳለን ላይቤሪያ ጋናም ሱዳን ሱዳን አ ሳውት ሱዳንም ሄዳ ምናምና የላይቤሪያው ያው አዲስ የመጀመሪያ ሬስ ነው። በጣም ማስታውሰው ከኢትዮጵያ ሄዱ አትሌቶች ነበሩ። አስራ አምስት ደቂቃ ጋፕ ነበራቸው። አንደኛው ልጅ ገብቶ ሁለተኛው እስኪደርስ እውነት አስራ አምስት ደቂቃ ኢትዮጵያው ቀድሞ ገብቶ ነው ያው የእኛ ገብቶ አስራ አምስት ደቂቃ ሙሉ ሌላ አትሌት አልመጣ። በሀገራቸው ግን እንደ ሬስ አዘጋጅ እሱን የገረመኝ ሬስ ብዙ ወጪው ወደ ሬስ ዴው ነው አይደል፣ ቢፎር ብለሽ ግን በቃ ትልቁ አይቲንክ እንዲያውም ኮምፖነንት ሬስ የማረግ የፕላኒንጉ ፓርት ዝ በጀት እዚህም ሀገር ስለሚታየኝ ነው። በጣም ማስታወቂያ ምናምን ሲበዛ ትኮስቲ ነው። እና ሞር ሬስ ዴው ላይ የምታጠፊው ነገር ካላገኘሽ ከባድ ነው። ቢካዝ ሬስቴው ነው ኦልሞስት አርባ አርባ በላይ ወጪው ወደ ሬስ ሬስቴ መቀመጥ አለበት እና የሱን ሰዓት ሁለት ቀናን ሲቀረው አዘጋጆቹ በቃ ብራ አለቀ፣ በጀት የለም ብሎ እና በጣም ገርሞን በቃ እኛ ብቻ እኔ ሪቻርድ፣ ኤርማያስ ምናምን ነበር የሄድነው። ዝናብ ነው ሌ ምናምን ጠብር ገፍ ብለን እንደምንም አለቀ ሬሱ ና ኮመን እንትን የሚገርመኝ ላይክ ፈርስት ፕላኒንግ ዩዱ ዝ

የተጣደፍኩኝ ጊዜኛ ደሞ ይከብዳል። እንደሱ መጣራት ጀመሩ በየሀገሩ ያለው ኤክስፒሪየንስ ደስ ይላል። ቢገዝ የሰው ባህሪ ነው። ጋናም ስንሄድ ያው ኮመን አፍሪካ ውስጥ ማርፈድ የተለመደ ነዋል። አሁነት እኛ እንደሱ ስላልሆነ ነው እና እሱ እንዳለ ሆኖ ብዙዎቹን እኔ የስራ እንትናቸው ሰራ ማርፈድ ሊሆን አይችልም፣ አይደረግም። የሰከንድ ጥቅምን የሚያውቅ ሰውዬ በሰከንድ ሪከርድ ማጣትና ማግኘት ያለበትን የኖረ ሰውዬ ማርፈድ የማይሆን ነገር፣ ትልቅ ነገር። አይ ሬሱም ሬሳችን ሁለት ሰዓት ካለ በቃ ሁለት ሰዓት፣ ከዚ ከዚሮ አንድ ከሆነ ባይዘይ ይቀርባል ትችት ላይ ማርፈድ ነው ነው። ስለዚህ እንደሱ ነው። ሁ አቺቭ ማድረግ ብንፈልገው ቢኮዝ ኢንተርናሽናል ስትሆን እሱም ምስሉ ነው ደቂቃውንም ነው የሚለኩት። ነይ ያላረጋችሁም ሊሉ ይችላሉ። ስለዚህ የለም ማርፈድ። በአሁኑ አረፈደም ጥሩ ነበር በሰዓቱ ጥሩ ነበረ። ምዝገባ ጀመራችሁ እንደ አሁን? አዎ አምስት አለ ከአሁን ስራ ይቀጥላል። ኤርሊ ሬጅስትሬሽን ጀምረናል። ከአምና ጀምረናልስራፖለቁ ነ እንደገና መብልጠ አምና ራሱ ቶሎ ዋን ዊክ ዋን ዊክ በቃ ምዝገባ ይኖራል። ኤርሊ ዊነ ዲስካውንት ፕራይስ ብለን ነው የጀመርነው እና ብዙ ሰው አዎ እንደ በጀት ወሬ ነው። ምን ብር አለቀባችሁ ምናን ሲሉ ነበር። ብር አልቆብን አይደለም ግን፣ ኤርሊ ምዝገባ ማስታወቅ እንፈልጋለን ቢካዝ ቦታ አሁን ሴኪር ማድረግ ና ዲስካውንትድ ፕራይስም ኦፕሽኑን መስጠት እንፈልጋለን። ስለዚህ ከሰኞ ጀምሮ አሁን ሀያ ሀያ ስድስት ግሬት ኢትዮጵያውያን ኢንተርናሽናል ቲንክ አሁን ፕሬዘንትድ ባይ ባንክ ኦፍ አሜሪካ ምዝገባ እንጀምራለን በቴሌብር። ስለዚህ አንድ ሳምንቱ ለመሰለ የመጨረሻው ሳምንት ስራችን ባይዘወይ። እግዚአብሔርን የለም ትሸርት እግዚአብሔር እንደዚህ በቃ የእውነት በጣም ነው የሚደክመው። አሁን ተመዝገቡ እ ይኸው ከፍተናል ለአንድ ሳምንት በቅናሽ እና ብርም አልቆብን አይደል ነው ማለት ፈልጌ። አይ ትልቅ ነገር ነው መቼም። ታላቁ ሩጫ በኢትዮጵያ እንደ ኤቨንት አዘጋጅም ብቻ ሳይሆን የኢትዮጵያ ምልክትም እየሆነ ነው፣ ኢትዮጵያንም እያስተዋወቀ ነው። ከቱሪዝም ጋር አብራችሁ፣ አሁን ከቱሪዝም ሚኒስትርም ጋር አብራችሁ የጀመራችሁት ነገር ወደሚቀጥለው ስቴፕ ከፍ የሚያደርጋችሁም ነው። ቱሪዝሙንም በጣም የሚያገዝ ነው። እና ቅድም ያልሹ ትልቁ ነገር ደግሞ ሌላው ምንድን ነው መሰለሽ? አሁን እኔ ኃይሌን፣ በልኩ እናውቀዋለን ነው የሚለው ነገር ሁል ጊዜ ጥርጣሬ ያለኝ ምክንያቱም እኔ ውጭ በሄድኩ ጊዜ ኢትዮጵያን እንኳን ስተው በኃይሌ የሚያስታውሱኝ ሰዎች ገብረስላሴ ሰዎች እና ሁሉም ድርጅትም ሆነ ምናምን መሪውን ይመስላል እኔም ደስ ነው። እና ትልቅ ነገር እየሰራችሁ ነው። አሁን የሚቀጥለው ነገር እንዲሳካ በጣም በጣም በጣም እንመኛለን። ከድካም ላይ ተነስተሽ በእውነት ዛሬ እንደው ብድግ ብለሽ ስለመጣሽ በጣም በጣም እናመሰግናለን። ስኬታማ እንድትሆኑ እንመኛለን። በጣም እግዚአብሔር ስጥልን። ለሀምሳኛው ያገናኘን። ቴንኪው። በጣም እናንተም ስላወራችሁን የዚህ ቤት እንግዳ ስላደረጋችሁን እናመሰግናለን።